በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደን ባፈቀረን በኃያሉ በልዑሉ እግዚአብሔር ፍጹም ሰላምታ ቃል ሰላም ላችኋለሁ፣ አሜን። የእግዚአብሔር አምላካችን ስሙ ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። አትለየውምና እናቱ እናታችን ንጽሕተ ንጹሓን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነች ትሁን። ቅዱሳን መላእክት፣ ጻድቃን፣ ሰማይታት፣ ደናግል፣ መነኩሳት እግዚአብሔር ባከበራቸው መጠን ከፍ ከፍ ያሉና የከበሩ ይሁኑ። በፍኖተ ቅዱሳን መንፈሳዊ ቻናል የሚቀርቡ መርሃ ግብሮችን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ በየዕለቱ የሚቀርበውን የቅዱሳንን ገድል፣ ስንክሳር እንዲሁም ድርሳን ዘወትር በየጊዜው እንድትከታተሉ በነፍስም በስጋም በረከት እንድታገኙ ሁልጊዜም ድጋፋችሁ አይለየን። እንኳን ለሰማይቱ ለቅዱስ መርቆሬዎስ እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ወራዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን የተወደዳችሁ የክርስቶስ ቤተሰቦች የእናታችን የናታችን የቅድስት ድንግል ማርያም ወዳጆች ከዚህ በመቀጠል በጥቅምት ወር የሚነበበውን የሰማዕቱ የቅዱስ መርቆሬዎስን ገድልና ተአምር እናሰማለን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኃያልና ብርቱ የሆነው የሰማዕቱ የቅዱስ መርቆሬዎስ ምስክርነት ይህ ነው። ጸሎትና በረከቱ ከእኛ ጋር ይሁን ለዘላለሙ አሚን። በጣዖት አምላኪው በካዲው ንጉሥ በዳኪዎስ ዘመን እንዲሆነ ከንጉሥ ስም ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበር። ጥበብን የተማረ ፒሊፓዴር የሚባል አንድ ሰው ነበር። ጦር ውጊያውን፣ ፈረስ ግልቢያውን፣ ጦር ውረራውን ሁሉ ሁሉንም ተማረ። በሀሳቡ ሁሉ በስውር በክርስቶስ የሚያምን ሆነ። መጻሕፍት ያነባል። ልጁ ፒሊፓዴር እያደገ መጣ። የክርስቶስንም ስም መውደድ ጀመረ። ያምንበት ዓለም ጾምን ጸሎትንና ምጽዋትን ቢያበዛም ደምግባቱ የሚያምር ፊቱ የሚያበራ ሆነ። እውነቱም ንጹህ ሆነ። ደሃን የሚወድ ሩሩህም ነው። አባቱና እናቱ ያገባዘን ሁልጊዜ ይጠይቁታል። እሱ ግን ማግባት አልፈልግም አለ። አባቱ ከሞተ በኋላ ንጉሡ ጠርቶ በአባቱ ዙፋን አስቀመጠው። ስሙንም መርቆሪዮስ ብሎ ሰየመው። ንጉሡ ፈጽሞ ይወደዋል። እድሜው 25 ዓመት ከሆነ በኋላ እግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየው። መርቆሪዮስ ወይ ሰላም ላንተ ይሁን፣ ጽና ጠላትን ታሸንፋለህ፣ አትፍራ አለው። ከዚህ በኋላ ሰይፍ ሰጠውና ከእርሱ ተሰወረ። ከዚህ ቀን በኋላ በርበር የሚባሉ ጠላቶች መጡ። ከንጉሡ ዳኪዮስም ሀገር ደርሰው ጠላትም ማረኩ። ዳኪዮስም ሰራዊትን ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስ ተነሳና ከበርበር ሰራዊት ጋር ውጊያ ገጠመ። ንጉሡንና መኳንንቶችን ገደላቸው፣ አባረራቸው። ከሰራዊቶቻቸውም ብዙዎችን ገደለ ንኩስ ንጉስ ዳኪዎስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰ። ከዚህ በኋላ ንጉስ ቅዱስ መርቆሬዎስን ጠርቶ ርስት ጉልት ሰጠው። ወርቅና ብር፣ ልብስ፣ ፈረስንና በቅሎ፣ ብዙ አሽከሮችንና ሌላ ገንዘብም ሰጠው። በአማካሪዎቹና በመኳንንቱ ላይ፣ በመሳፍንቱና በመንግስቱ ሁሉ ላይ ሾመው። ንጉስ የመርቆሬዎስን ቃል እንዲያከብሩ አዘዘ። ቅዱስ መርቆሬዎስም በታላቅ ምስጋናና ደስታ ወደ ቤቱ ተመለሰ። ከነጋ በኋላ ንጉስ መሳፍንቱንና ባለ ስልጣናቱን ጠርቶ ወደ አምላኮቻችን መሄድ ይገባናል፣ እንሰዋላቸው በጠላቶቻችን ላይ እነርሱ ኃይልንና ድልን ስለሰጡን አሸነፈናቸዋልና እጣንና መስዋዕት እናቀርብላቸው፣ አላቸው። ንጉሱም ከመሳፍንቱና ከባለ ስልጣናቱ ጋር ተነሳና ወደ ጣዖቶቻቸው ሄዱ። ቅዱስ መርቆሪዎስ ግን ከነርሱ ጋር ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄደ ጊዜም ወደ ቤቱ ተመለሰ። ከንጉሱ ሰራዊቶች አንዱ መጥቶ ንጉሶይ ለዘላለም ይሆነ በመሳፍንቶች ላይ እና ባለስልጣኖች ላይ የሾምከውና ያከበርከው ታላቅ ሀብትን የሰጠው ይህ መርቆሬዎስ ትእዛዝህን አላከበረም፣ ቃልህንም አልሰማም፣ ለአምላኮችም አልሰገደም አለው። ንጉሡም ሰውዬ ሆይ፣ በመርቆሬዎስ ላይ ክፉ ነገርን አልሰማህም። ከእርሱ ጋር ጠብ እንዳለ አውቃለሁ። ነገርህ እውነት ከሆነ ለእኛና ለአምላኮቻችን ቀና ብዙ ሀብት እንሰጥሃለን። ነገር ሐሰት ከሆነ ግን በአንተ ላይ ከባድ ቁጣት እናመጣባለን አለው። ያን ጊዜ ቅዱስ መርቆሪዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሱ መልክተኛ ላከ። መርቆሪዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉስ መልክቶኞችን በጦርነቱ ደክሟልና ተውት ትንሽ አላቸው። በነጋው በማግስቱ ንጉስ መልክተኛ ልኩ። ቅዱስ መርቆሬዎስ መጣና በንጉሱ ፊት ቆመ። ንጉስ ዳኪዎስ ብዙ ገንዘብ የሰጠህን ከፍ ከፍ ያደረገህን ያከበረህን የካድክ እውነት ነውን? አምላኮቻችን ኃይልንና ብርታትን በውጊያ ላይ እንደሰጡ፣ ጠላቶቻችንን እንደገደልክ እንዳሳደድክ አላወቅህምን? አንተ ለአምላኮቻችን ትሰዋላቸው ዘንድ መሥዋዕትንና ቁርባንንም ታቀርብላቸው ዘንድ ተሰግድላቸውም ዘንድ ይገባላለው። ቅዱስ መርቆሬዎስ ንጉስ ሆይ፣ የሰጠኝ ሀብት ወደ አንተ ይመለስ፣ ለርሱ ፍቅር የለኝም። ንጉስ ሆይ፣ ስም አልንገርህ። አጰሎን አምላክህ ራሱ ማዳን የማይችል ድንጋይ ነው። እርዳኝ ባልከው ጊዜ አይረድሃም። እኔ አላውቀው አልሰግድለትም። እኔ የማምንበት አምላኬ ኢየሱስ ክርስቶስ ነው ስለ ስሙም እሞታለሁ። መልአኩን ልኮ ያዳነኝ፣ ያጽናናኝ፣ የረዳኝ እርሱ ነው አለው። ቅዱስ መርቆሬዎስ የውስጥ ዝርናሩንና ልብሱን አውልቆ በንጉሱ ፊት ጣለለትና የሰጠኝን ውሰድ አለው። ሰዳለው። ያን ጊዜ ንጉስ ከመጠን በላይ ተቆጣ ያስረው ዘንድና በተፈተለ ማግረፊያ ይገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው። ወደ እስር ቤት ወሰዱት። የራት ግብዣ በሆነ ጊዜ ታላቁ ንጉስ ስለ መርቆሪዮስ በልቦ አሰበ። ልቦናውን ደስ ያሰኘው ዘንድ የጣመ ምግብና የጣመ መጠጥ ያመጡለት ዘንድ፣ ቁስሉንም ያጥሩለት ዘንድ አዘዝ። መልክተኛው መርቆሪዮስን ንጉስ የተመታው ቁስልህ ይድንልሃል አንተ ነገሬን ስማ ለአምላኮች ሰዋ ሰውነትህን አታጎሳቁል እኔም ስቃይንና ሞትህን አልፈልግም እወድሃለሁ ይልሃል አለው በነጋ ጊዜም ቅዱስ መርቆሪዮስን በንጉሱ ፊት አቀረቡት ከአዲዩ ንጉስ መርቆሪዎስ ወይ ስራይ እንዳለብህ አወቁ ቁስልን ማናዳነህ ክርስቶስ ማዳን ይችላልን ነገሬን ስማ ለአምላኮችም ሰዋ በታላቁ አምላክ በአጵሊዮን ማልኩልህ ሴት ልጅን አጋባሃለሁ የመንግስቴን እኩሌታ እሰጣሃለሁ፣ በግዛቴም ከኔ ጋር ትሆናለህ፣ ስጋን በስቃይ አታንገላታ አለው። ቅዱስ መርቆሬዎስም የፈለግከውን አድርግ አምላኬ ኢየሱስ ክርስቶስን አልተውም አለው። ያን ጊዜ ንጉስ ራሱን አቁማዳ ያወጡ ያወጡ ዘንድ በራሱ ላይ የእሳት ፍም የሚያደርጉ ያደርጉ ዘንድ አዘዘ እንዳዘዛቸውም አደረጉ። ሚካኤል ከሰማይ ወደ ቅዱስ መርቆሪዮስ ወርዶ የእሳቱን ነበልባል አጠፋው ስጋውንም አልነካውም። ከሃዲው ንጉስ የብረት አልጋ ያመጡ ዘንድ በስሩም እሳት ያነዱ ዘንድ የቅዱስ መርቆሪዮስን በላዩ ላይ ያስቀምጡ ዘንድ አዘዘ። ነገር ግን ምንም አልደረሰበትም። ንጉስ እጁንና እግሩን ያስሩት ዘንድ ዳግመኛም በፈረስ ጅራት ያስሩት ዘንድ አዘዘ። ወደ ሁሉም የሀገር ዳርቻ ወተቱት። ወደ ሆኒ ቤትም አስገቡት። ነገር ግን መልአኩ ሚካኤል ያጽናነው ነበር። የንጉስ ባለሟሎች ሰራዊቱና መሳፍንቱ በጧት መርቆሪዎስ ወዳለበት ወኒ ቤት ሄደው ይህን ከባድ መከራ ስትቀበል ስናይህ ወዮልን፣ ለነፍስ ራራ፣ ስጋህን በዚህ መከራ አታሰቃይ፣ ምክራችንን ስማ አሉት። ወደ ንጉሱ ተመልሰው በፊታችን መርቆሪዎስን ታሰቃየው ዘንድ አንሻም። ነገር ግን ምክራችንን ካልሰማ ብቻ ትተንህ እንሄዳለን ብለው ጮህበት። ከዚህ በኋላ በኪሩቤል ላይ የሚቀመጠው ከዚህ በኋላ በኪሩቤል ላይ የሚቀመጥ ዙፋኑ እሳት የሆነ ኪሩቤል የሚሸከሙት ጌታችን ኢየሱስ ክርስቶስ በመንፈቀሌሊት በወኒ ቤት ለቅዱስ መርቆሪዎስ ታየ። ቅዱስ መርቆሪዎስን እኔ መረጥኩ በዓላውያን ነገሥታት ፊት በስሜ ያመንክ ወዳጅ ሆይ ሰላም ላንተ ይሆን። ስምህን በሕይወት መጽሐፍ ጻፍኩልህ። ሶስት አክሊሎችን ሰጠው፤ አንዱ ስለ ድንግልና፣ ሁለተኛው ስለ እምነትህ፣ ሦስተኛው ስለ ስሜ ደምህ በመፍሰሱ ሰጠው አለው። ዳግመኛ ታግመኛ እግዚአብሔር መርቆሬዎስን በስም ቤተ ክርስቲያንን ለሠራ እኔ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግስተ ሰማያት ቤትን ሰራታለሁ። እጣንና ቁርባንን ምጽዋት ለቤተ ክርስቲያን ለሚሰጡ ሁሉ እኔ የአቤል መስዋዕትና የቆርኔሊዮስን እንደ ተቀበልኩ እቀበለዋለሁ። ልጁን በስም ለሚሰይም እኔ በመንግስተ ሰማያት ዋጋውን ከፍለዋለሁ። ገድልህን የሚጽፍ የሚያጽፍ ከቤቱም ለሚያስቀምጥ በቤቱ ህመም በቤቱ ህመም ችግርና ረሃብ አይኖርም። መድኃኒታችን ለመርቆሬዎስ ሰላምታ ሰጥቶ በታላቅ ምስጋና ወደ ሰማይ አረገ። ከነጋ በኋላ ከሃዲው ንጉሥ መርቆሬዎስን ያመጡለት ዘንድ ከሀገር አውጥተው በጫካና በወንዝ ዳር ወስደው አንገቱን በሰይፍ የቆርጡት ዘንድ አዘዘ። እጁንና እግሩን አስረው ወሰዱት። ከብረቱ ክብደት የተነሳ ሲሄድ ወደቀ። መርቆሬዎስ ቁሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን ዓለሙን ሁሉ የያስክ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ አመሰግንሃለሁ። መንፈስ ቅዱስ አመሰግንሃለሁ። ጰራቅሊጦስ ሆይ እለምንሃለሁ። መምህሬ አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል። ዳግመኛም ሥጋዬን የሚጠብቅ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ሥጋዬን የሚቀብር? አንተ ወደ ፈለክበት የሚወስድ ዘዝ ስጋዬ በአንተ ዘንድ የተዘጋጀ ይሁን፣ ልጃቸውንም አንተ አጽናን ነው። ስጋዬን የሚገንዙትንም ጌታዬ ሆይ፣ ስጋዬ ወደ ተቀመጠበት ጦር ወይም ሰይፍ ወይም መንፈሰ ርኩስ እንዳይቀር እለምንሃለሁ አለ። ምስጋናና ውዳሴ ኃይል ከአባት ጋር ማየው ከሚሆን መንፈስ ቅዱስ ጋር ላንተ ይሁን ዛሬም ዘወትርም ለዘላለሙ አሚን። ከዚህ በኋላም አንገቱን ቆረጡት። ሰማዕትነትን ያለ ሐሰት በእግዚአብሔር ሰላም ተፈጸመ። መርቆሬዎስም ብዙ ታምራትን አደረገ። ጸሎትና በረከቱ ለዘላለሙ ከኛ ጋር ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሚነበብ የኢየሱስ ክርስቶስ ምስክር የሆነ የቅዱስ መርቆሬዎስ ታምር ይሄ ነው። ጸሎትና በረከቱ ተኛ ጋር ይሁን ለዘላለም አሜን። ከታምራቶቹ መካከል በቀጶዶቅያና በቂሳሪያ በተሾመ በኤጲስቆጶስ ቅዱስ ባስሊዮስ ዘመን ኢልያኖስ በነገሰ ጊዜ ጌታችን ኢየሱስ ክርስቶስን ካደ። ከቅዱስ ባስሊዮስ ታምራት በአንዷ ውስጥ እንደተጻፈው ካዲ ኢልያኖስ በጌታችን በኢየሱስ ክርስቶስ የሚያምኑትን ከባድ ስቃይ አደረሰባቸው። በቅዱስ ባስሊዮስ ላይም ተቆጣ አሰረውም። በክርስቲያኖች ላይ ከባድ ስራ ባበዛባቸው ጊዜ ቅዱስ ባስሊዮስ ስለ ካሃዲ ኦልያኖስ ወደ እግዚአብሔር ይጸልይ ይለምን ጀመር። ወደ ቅዱስ መርቆሬዎስ ለመነ። እግዚአብሔር ጸሎትን ሰማና ታላቅ ሰማይት ቅዱስ መርቆሬዎስ ላከለት። በፈረስ ተጭኖ መጣና ካሃዲ ኦልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟት ሞተን ቅዱስ ባስሊዮስ ይህን ራይ በቅዱስ መርቆሪዮስ ሥዕል ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ ሰማዕት የቅዱስ መርቆሪዮስ አካለ ሥጋ ያለበት ቦታ ተገልጦለት እየጸለየና እያደነቀ ገባ። ያን ጊዜ የቅዱስ መርቆሪዮስ ሰይፍና ጦር ከቅዱስ መርቆሪዮስ ስር ከቅዱስ መርቆሬዎስ ሥዕል ስር ያለው ቦታ እስኪሞላ ድረስ ከነርሱ ብዙ ደም እንደፈሰሰ ወደ ቦታቸው ተመለሰ። ያን ጊዜ ቅዱስ ባስሊዮስ ጮኸ፣ የክርስቶስ ሰማዕት ሆይ የእውነት ጠላት የሆነውን ኡልያኖስን ገደልከውን? አለ። ቅዱስ መርቆሬዎስ በቅዱስ ባስሊዮስ ፊት አዎን ገደልኩት እያለ በሥዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባሲሊዮስ የእግዚአብሔርን ክብርና ምስጋና የኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን ብዙ ተአምርና ድንቅ ሥራ አደነቀ። ጸሎትና በረከቱ ከኛ ጋር ለዘላለሙ ይሁን አሜን።